ሰላም ጤና ይስጥልን፣ ውድ ተመልካቾቻችን ከተወዳጁ ብስራት ኤፍኤም 101.1 የዩቲዩብ ቻናል ዘወትር እሁድ ወደ እናንተ የሚደርሰው ብስራት ሃይላይታችን እነሆ ተጀምሯል። ፕሮግራሙን እየመራው ከመላው የስቱዲዮ ባለሙያዎች ጋር በመሆን ዘውዱ በሬሳ አብሬያችሁ እቆያለሁ። በቀጥታ ወደ ፕሮግራማችን እናልፋለን። ከሰሞኑ እንግዲህ እየተመለከትን እንዳለ ነው፣ የኢንተርናሽናል ብሬክ ወቅት ነው። የክለቦች የእግር ኳስ ውድድሮች የተለያዩ ሊጎች፣ የውስጥ ሊጎች ለጊዜው ተቋርጠው ለኢንተርናሽናል ብሬክ ማለትም ለሀገራት ጨዋታዎች ቦታቸውን ለቀዋል። በአፍሪካ የዓለም ዋንጫ ማጣሪያ፣ የኔሽንስ ሊግ፣ በአውሮፓ የዓለም ዋንጫ ማጣሪያ በ ኤሲያ በላቲን አሜሪካ እንዲሁም የዓለም ዋንጫ ማጣሪያ ጨዋታዎች እየተካሄዱ ይገኛሉ። የዛሬው ብስራት ሃይላይታችንም ትኩረቱን እነዚህ ውድድሮች ላይ ያደርጋል። የመጀመሪያችን የሚሆነው ታዲያ የአፍሪካ ጉዳዮች ላይ ነው። እንደሚታወቀው የኢትዮጵያ ብሔራዊ ቡድን ከትናንት በስቲያ አርብ ሌሊት ከግብፅ አቻው ጋር ተጫውቶ በመጀመሪያው አጋማሽ በተቆጠሩበት ሁለት ጎሎች ሁለት ለባዶ በሆነ ውጤት መሸነፉ ይታወቃል። ትናንትና ሌሎች የአፍሪካ ዞን የዓለም ዋንጫ ማጣሪያ ጨዋታዎች ይካሄዳሉ ሲካሄዱ ብሏል። በሚቀጥለው ዓመት እንደሚታወቀው የ2026ቱ የዓለም ዋንጫ በአሜሪካ በካናዳና በሜክሲኮ አስተናጋጅነት ይካሄዳል። ለዚያ ውድድር ነው ማጣሪያዎች እየተካሄዱ የሚገኙት። ትናንት ከተካሄዱ ጨዋታዎች መካከል ጎረቤታችን ሱዳን ከ ሴኔጋል ብሔራዊ ቡድን ጋር ያደረገችው ጨዋታ እንዲሁ የሚጠቀስ ነው። የፓፔቲያው አሰልጣኝ እንግዲህ አዲሱ አሰልጣኝ ፓፔቲያው ቡድኑን እየመራ፣ ሴኔጋልን እየመራ ትናንትና የምስራቅ አፍሪካዋን ተወካይ ሱዳንን ገጥሞ ነበረ። ጨዋታው አቻ በሆነ ውጤት ነው የተጠናቀቀው። ሱዳን ከሰላም ከጸጥታ ጋር በተያያዘ ችግር ውስጥ መሆኗን ተከትሎ ይህንን የሜዳዋን ጨዋታ ያደረገችው በሌላ ሀገር ስቴዲም በሊቢያ ነው ያደረገችው፣ እና ይህንን ጨዋታ ዜሮ ለዜሮ በሆነ የአቻ ውጤት አጠናቃለች። ውጤቱን ተከትሎ ሱዳን መሪነቷን አስቀጥላለች። ምድቡን እየመራች የምትገኘው ሱዳን ናት። እንግዲህ እነ ኮንጎ እነ ሴኔጋል የመሳሰሉት በሚገኙበት ምድብ ውስጥ ሱዳን መሪነቷን ማስቀጠል የቻለችበትን ውጤት ማስመዝገብ ትችላለች። ሴኔጋል ሶስተኛ ናት። እንደሚታወቀው የሱዳን ብሔራዊ ቡድን ለአፍሪካ ዋንጫ ማለፉን ያረጋገጠ ቡድን እንደሆነ ይታወቃል። ለቀጣይ ተልኮ ለሚካሄድ የአፍሪካ ዋንጫ አሁን ደግሞ ወደ ዓለም ዋንጫ ለመጓዝ በመሪነት ላይ ተቀምጧል። ይህንኑ መሪነቱንም ከሴኔጋል ጋር ነጥብ በመጋራት አስቀጥሏል ማለት ነው። ሌላኛው ትናንት የተካሄደው ጨዋታ በጊኒና በሶማሊያ መካከል የተካሄደው ጨዋታ ነው። ትናንትና ጊኒ እንደሚታወቀው እንግዲህ ከወራት በፊት የኢትዮጵያን ብሔራዊ ቡድን ሁለት ጨዋታዎች ላይ ገጥማ በሁለቱም ጨዋታዎች ሰባት ጎል አስቆጥራ በድምር ድል ማድረጓ ወይ ማሸነፏ የሚታወቅ ነው። የጊኒ ብሔራዊ ቡድን ትናንትና ከሌላኛዋ ጎረቤታችን ሀገር ሶማሊያ ጋር ተጫወታለች። ይህ ጨዋታ ያለምንም ጎል ዜሮ ለዜሮ ነው የሚጠናቀቀው። ጊኒዎች በጣም ከፍተኛ ብልጫ ነበራቸው። ከፍተኛ የሆነ የግብድል ፈጥሮ ነበር። ግን በእለቱ እጅግ በጣም ልዩ የነበረውና የብዙሀንን ትኩረት የሳበው የሶማሊያ ግብ ጠባቂ ብሔራዊ ቡድኑ አንዲትም ጎል ሳታስተናግድ ወይ ደግሞ ሳያስተናግዱ እንዲወጡ ያስቻለውን ድንቅ ብቃት አሳይተዋል። ከሀያ በላይ ሙከራ ነው ጊኒዎች በሶማሊያ ላይ ያደረጉት ግን አንዱንም ወደ ጎል መቀየር አልቻሉም። የአውሮፓ ሻምፒዮንስ ሊግ ከፍተኛ ጎል አስቆጣሪነት ላይ እየተፎካከረ የሚገኘ ሁለተኛ ደረጃ ላይ የሚገኘው በጀርመን ቡንደስ ሊጋም ድንቅ ብቃቱን በዶርትሙንድ ቤት እያሳየ የሚገኘው አሁን ላይ አውሮፓ ላይ ከሚገኙ ምርጥ አጥቂዎች አንዱ የሆነው ሴሂሩ ጉሪያሲን የያዘው የጊኒ ብሔራዊ ቡድን አንድም ጎል ሶማሊያ ላይ ማስቆጠር ሳይችል ቀርቶ ነጥብ ተጋርቶ መውጣት ችለዋል ማለት ነው። ሌላው ትናንት የተካሄደው በአፍሪካ ዞን የተካሄደው ጨዋታ ኒጀርና ሞሮኮን ያገናኘው ጨዋታ ነው። ሞሮኮ ይህንን ጨዋታ ኒጀርን ነው ሁለት ለአንድ በማሸነፍ ማጠናቀቅ ችላለች። በጎል ቀዳሚ የነበሩት ኒጀሮች ቢሆኑም ሞሮኮች ባስቆጠሯቸው ሁለት ጎሎች ጨዋታውን ድል ማድረግ ችለዋል። የኒጀር ብሔራዊ ቡድን አሰልጣኝ ሞሮኮዊ ናቸው እና ከጨዋታው መጠናቀቅ በኋላ በሌላ ሳይዶኜ ማለትም በኒጀር ሳይዶኜ የሀገሬን ብሔራዊ መዝሙር ስሰማ እንባ ተናንቆ ነበረ፣ ተቸግሬ ነበር ሲሉ ሀሳባቸውን አጋርተዋል። ይህም ትንሽ መነጋገር ይሆናል። ብዙ ጊዜ የሚነሱ ጥያቄዎች አሉ። እሺ ክለብን ችግር የለም ግን ብሔራዊ ቡድን የሌላ ሀገር ሰው ሲያሰለጥነው እና ከሀገሩ ጋር ሲገናኝ ያለው ስሜት ምን ሊሆን ይችላል እየተባለ ይነሳልና የዛ አይነት ነገር ገጠመኝ እንደገጠማቸው ነው አሰልጣኙ የተናገሩት። ይህንን ገታ እናድርገውና እስኪ በቀጥታ ወደ አውሮፓ ዞን ማጣሪያ ጨዋታዎች እንለፍ። ትናንትና በአውሮፓ ዞን የተወሰኑ ጨዋታዎች ተካሂደዋል። ከእነዚህ መካከል ሰሜን መቄዶኒያ ሌሽተንስታይንን ሶስት ለባዶ ያሸነፈችበት፣ ዌልስ በነ ዳንኤል ጀምስ ጎል ታግዛ ካዛኪስታንን ሶስት ለአንድ ያሸነፈችበት እንዲሁ ተጠቃሽ ጨዋታ ምራ ግብር ነበረ። ከዛ በተጨማሪ እስራኤል ኤስቶኒያን ሁለት ለአንድ ያሸነፈች ሲሆን ሞልዶቫ በሜዳዋና በደጋፊዋ ፊት በኖርዌይ አምስት ለባዶ በሆነ ውጤት ተሸነፈችበትም ጨዋታ ተጠቃሽ ነው። ኖርዌይ እንግዲህ ወርቃማ ትውልድ እየተባለ የሚነሳላት ትውልድ ያላት ሀገር ነው፣ ይታወቃል። በዚህ ጨዋታ የዚህ የወርቃማ ትውልድ አካል ከሆኑ ተጫዋቾች መካከል ሄርሊንግ አላንድ ጎል አስቆጥረዋል። ከዛ በተጨማሪ የቦሩሲያ ዶርትመንዱ ሬየርሰን ጎል አስቆጥሯል። የአትሌቲኮ ማድሪዱ የፊት መስመር ተጫዋች ሶርሎ ጎል አስቆጥሯል። ከአምስቱ ጎሎች መካከል ከዛ በተጨማሪ አስጋርድና ዶኑም ጎሉን ያስቆጠሩ ተጫዋቾች ናቸው። ኖሮ እንግዲህ በብዛት የተነሳላት የሚገኘው አሁን ትክክለኛ ጊዜዋ ነው ወደ ትልቅ ቶርናመንት ወደ ትልቅ ውድድር ለመመለስ ትክክለኛ ጊዜዋ አሁን ነው እየተባለ እየተነገርላት ይገኛል። እንደሚታወቀው የኖርዌይ ብሔራዊ ቡድን በተለያዩ ጊዜያት ሙከራዎችን ቢያደርግም ወደ ትልቅ ቶርናመንት ለመምጣት አሁን 25 ዓመት ሆኖታል። ለመጨረሻ ጊዜ በትልቅ ውድድር ላይ ከተሳተፈ ዩሮ 2000 ቤልጅም እና ሆላንድ በጋራ ያስተናገዱት የአውሮፓ ዋንጫ ለኖርዌይ የመጨረሻ የትልቅ ቶርናመንት ተሳትፎ ነው። ይህ ውድድር ከተካሄደ በኋላ እንግዲህ በእግር ኳሱ ብዙ ጄኔሬሽኖች ተቀይረዋል። ያን የቡድኑ የፊት መስመር ተጫዋች የነበረው ኦሊጎናል ሶርሻር በርካታ ቡድኖችን ያሰለጠነ ቡድን ሆኗል፣ ማንቸስተር ዩናይትድን ጨምሮ አሁን ቤስኪታሽን በቱርክ እያሰለጠነ ይገኛል። የዛም ቡድን ቁልፍ ተጫዋች የነበረው ማለት ነው ና ትውልዶች ተቀይረዋል። ኖርዌይ ግን እስካሁን ድረስ በትልቅ ውድድር መሳተፍ አልቻለችምና ይሄ በጣም እንደሚያስቆጫቸው ይናገራሉ። ከሁለት የአውሮፓ ዋንጫ በፊት ከዛ ከሁለት ዓመት ቀደም ብሎ በተካሄደው የ1998ቱ የፈረንሳይ የዓለም ዋንጫም እንዲሁ ኖርዌይ ተካፋይ እንደነበረች ይታወሳል። ያኔ እንደውም ከብራዚል ከስኮትላንድና ከሞሮኮ ጋር ተደልድላ ከብራዚል ጋር ተከትላ ወደ ቀጣዩ ዙሪያ ደግሞ ራውንድ ኦፍ 16 ማለፈ ይታወሳል። በዛ የዓለም ዋንጫ ላይ ብዙ ውዝግቦች ነበሩበት። ብራዚል ሆን ብላ በኖርዌይ እንድታልፍ ሆን ብላ ተሸንፋ ሞሮኮን ለመጣል ተሸንፋለች ተብሎ የሚነገር ታሪክ አለ። አሰልጣኝ ማሪዮ ዛጋሎ የቀድሞ የብራዚል ብሔራዊ አሰልጣኝ የነበሩት አፍሪካን በድለዋል ተብሎ ከፍተኛ ትችት ያስተናግዱበት ውድድር ማለት ነው። የ1998 የዓለም ዋንጫ ኖርዌይ በዚያ የዓለም ዋንጫ ተሳትፋለች። ከዚያ የዓለም ዋንጫ በኋላ ደግሞ እስካሁን አልተሳተፈችም ማለት ነው። በሂሳብ አባቢ ስሌት ኖርዌይ የዓለም ዋንጫ ተሳትፎ ካደረገች 27 ዓመታት ሆኗታል። የአሜሪካዊ የዓለም ዋንጫ በሚቀጥለው ዓመት ሲደረግ በ28 ዓመቷ ማለት ነው። ለዓለም ዋንጫ ለመሳተፍ ቆርጣ የተጫወተች የምትገኘው ብዙዎች እንደሚያነሱት እንግዲህ ዘጠናዎቹ ላይ ለኖርዌይ የተሻለ የእግር ኳስ ጊዜ እንደነበር ይነሳላቸዋል። ሮዘንበርግ የሚባለው ክለባቸው በአውሮፓ መድረክ ጠንካራ ከሚባሉ ቡድኖች አንዱ ነበር። የኖርዌይ ብሔራዊ ቡድንም በተለይ በጣም ግዙፍ በሆኑ የቫይኪንግ ስሜት ባላቸው በጣም ግዙፍ ረጃጅም ጠንካራ በሆኑ ተጫዋቾች ተገንብቶ እጅግ በጣም ጠንከር ባለ የተከላካይ መዋቅር ይጫወት የነበረ ቡድን ነው። ይታወሳል ለ1994ቱም የዓለም ዋንጫ የአሜሪካ የዓለም ዋንጫ ተሳትፎ የነበረው ቡድን ነው እና ዘጠናዎቹ ላይ ኖርዌይ በፊፋ የደረጃ ሰንጠረዥም ሁለተኛ ድረስ እስከ መድረስ መሄድ ችላ ነበር። ከዛ በኋላ ግን እግር ኳሷ አሽቆልቁሏል። ተጫዋቾቿም እንደ ቀደመው ከሌሎች የተሻለ ፊዚካላዊ ጥንካሬ ያላቸው ተጫዋቾች የሚለው ነገር እየቀር መጥቷል። ምክንያቱም ሁሉም ሀገራት ያንን ነገር ማድረግ እየቻሉ ነው በተለያዩ አስተለጣጠን መንገዶች ማለት ነው። ከዛ በኋላ የተለያዩ ኮከቦች እንደነ ጆን አርነር ሪሳ በሊቨርፑል ቤት ሞርተን ጋምስ ፔደርሰን በነ ብላክበርን ቤት ብቅ ያሉ ኮከቦች ነበሩ። በኖርዌይ በኩል ግን ብሔራዊ ቡድናቸው ለትልቅ ነገር ማሳካት አልቻሉም። አሁን ላይ ግን በአርሰናሉ አምበል ማርቲን ኦዴጋርድ የሚመራው የኖርዌይ ሰራዊት በዚህ ጊዜ ካላለፈ ወደ ትልቅ ቶርናመንት አሁን ካልተመለሰ መቼም ሊመለስ አይችልም እየተባለ እየተነገርለት ነው የሚገኘው። ሄርሊንግ ብራውት ሃላንድ እንዲሁ ከወዲሁ የምንጊዜም የኖርዌይ ምርጡ ተጫዋች ነው ብለው ማንሳት ይቻላል። ከዛነ ኦዴጋርድ አሉ ከሃላንድ ብዙ ያራቀ ሪከርድ ወይ ደግሞ የስኬት ታሪክ ዝና ያላቸው ማለት ነው። እነ ሶርሎዝ አሉ፣ አሁን እነ ሬሰን አሉ። ሌሎች ሌሎችም በኖርዌ ብሔራዊ ቡድን ስማቸው የሚጠራ ከዋክብት አሉና ይህ ስብስብ አገሪቱን መልሶ ለትልቅ ውድድር ማብቃት ይችላል እየተባለ ነው የሚገኘው ትናንትናም ተጋጣሚያቸውን አምስት ለባዶ አሸንፈው ተስፋ እንዳላቸው ማሳየት የቻሉበትን ውጤት አስመዝግቧል ማለት ነው። በትናንትናው ዕለት የኖርዌ ብሔራዊ ቡድን ከዛ በተጨማሪ እንግዲህ ሌሎችም ጨዋታዎች ተካሂደዋል። ሞንቴኔግሮ እና ጂብራተር ያደረጉትን ጨዋታ ሞንቴኔግሮ ሶስት ለአንድ በሆነ ውጤት አሸንፋለች። ቼክ ሪፐብሊክ ፋሮ አይላንድን ሁለት ለአንድ ያሸነፈችበት መርሃ ግብር ትናንትና የተካሄዱ ተጠባቂ የጨዋታ መርሃ ግብሮች መካከል ተጠቃሽ ነው። ዛሬ በጣም ተጠባቂ ጨዋታዎች ይካሄዳሉ። በአውሮፓ ኔሽንስ ሊግ በተለይ በኔሽንስ ሊግ በተለይ በጣም ትልቅ ጨዋታዎች ይጠበቃሉ። ወደ ግማሽ ፍጻሜ ለማለፍ የአመቱ የውድድር አመቱ የአውሮፓ ኔሽንስ ሊግ ሻምፒዮን ለመሆን ወደ ግማሽ ፍጻሜ ለማለፍ የሚደረጉ ጨዋታዎች እጅጉን ይጠበቃሉ። ከእነዚህ መካከል ፈረንሳይና ክሮሽያ የሚያደርጉት ጨዋታ ይጠበቃል። የመጀመሪያውን ጨዋታዋ ክሮሽያ ሁለት ለባዶ በሆነ ውጤት ፈረንሳይን ማሸነፏ የሚታወስ ነው። የመልሱን ጨዋታ ዛሬ ፈረንሳይ በሜዳዋ ታደርጋለች። የፈረንሳይ ብሔራዊ ቡድን የ2018 የዓለም ዋንጫ የፍጻሜ ተፋላሚ የነበረውን ክሮሽያን አልፎ ወደ ግማሽ ፍጻሜ ያልፋል ይገባል ወይስ ደግሞ ክሮሽያ መሪነቷን ታስቀጥላለች? ዛሬ በጣም የሚጠበቅ ጨዋታ ነው። ምሽት አራት ሰዓት ከ45 ይደረጋል። ጀርመን ከጣሊያን ሌላኛው በጣም ተጠባቂ ጨዋታ ነው። በመጀመሪያው ጨዋታ ጣሊያን በሜዳዋ በጀርመን ሁለት ለአንድ መሸነፏ ይታወሳል። ዛሬ ሁለተኛው ጨዋታ ይካሄዳል በጀርመን ማለት ነው። ጀርመን የአንድ ጎል ብልጫዋን መሪነቷን ታስቀጥላለች ወይ የሚለው ይጠበቃል። በጣም የሚጠበቀው ጨዋታ ደግሞ ሊዝበን ላይ የሚካሄደው የፖርቹጋል እና የዴንማርክ ጨዋታ ነው። በመጀመሪያው ጨዋታ ዴንማርክ ፖርቱጋልን አንድ ለባዶ በሆነ ውጤት ማሸንፏ ይታወሳል። በማንቸስተር ዩናይትድ የፊት መስመር ተጫዋች ራስመስ ሆይሉንድ ጎል ማለት ነው። ዛሬ ፖርቱጋል ያንን ቀልብሳ ወደ ግማሽ ፍጻሜ ለማለፍ ትጫወታለች። ራስመስ ሆይሉንድ ያንን ጎል ካስቆጠረ በኋላ በክርስቲያኖ ሮናልዶ መለያ በሆነው የሲዩ ሴሌብሬሽን ጎሉን ሲያከብር ተመልክተን ነበር። አንዳንዶች ሮናልዶን ሞከማር ከመንቆረ አንጻር ነው ሲሉ፣ እሱ ደግሞ የምንጊዜም የልጅነት የሮናልዶ አድናቂ እንደሆነና ያንን ያደረገው ሮናልዶን ከማክበር አንጻር ነው ተናግሯል። ክርስቲያኖ ሮናልዶን ብዙዎች የኔን የደስታ አገላለጽ ቺ የሲዩ የደስታ አገላለጽ ይተገብሯታል ከእግር ኳስ ውጭ ባሉ ስፖርቶችም ይተገበራልና ምንም ራስ መስሉን ያንን ማድረጉ ምንም አልመሰለኝም። እኔ ፖርቱጋል ይሳካላት፣ ፖርቱጋል ውጤታማ ትሆን፣ ፖርቱጋል ትለፍ እንጂ ተጠባባቂ ወንበር ላይ በቀመጥ ምንም የሚደብረኝ ስሜት ደግሞ የለም ሲል ተናግሯል። ዛሬ ምሽት አራት ሰዓት ከአርባ አምስት የሚጠበቀው ሌላው ጨዋታ ነው። ሌላው እጅግ በጣም ተጠባቂው ጨዋታ ደግሞ 2010 የደቡብ አፍሪካ የዓለም ዋንጫ የፍጻሜ ተፋላሚ የነበሩት ስፔንና ኔዘርላንድ የሚያደርጉት ጨዋታ ነው። አሁን የምንጠራቸው ጨዋታዎች ከአራቱ ሶስቱ በቅርብ ጊዜያት በፍጻሜ የተመለከትናቸው ሀገራት መሆናቸው ትንሽ ነገሩን አስገራሚ ያደርጓል። ቅድም እንዳልኳችሁ ፈረንሳይ ከክሮሽያ የ2018ቱ የዓለም ዋንጫ የሩሲያ ዓለም ዋንጫ ፍጻሜ ተፋላሚዎች ነበሩ። ፈረንሳይ ዋንጫውን ማሳካቷ ይታወቃል። ጀርመን ከጣሊያን እንዲሁ በተደጋጋሚ በዓለም እግር ኳስ ላይ በትልቅ መድረክ ሲገናኙ የምናውቃቸው ሀገራት ናቸው። ስፔን ከኔዘርላንድ ደግሞ የ2010 የዓለም ዋንጫ ስፔን በኢኒየስታ ጎል ሻምፒዮን በሆነችበት ውድድር ላይ ፍጻሜ ተፋላሚዋ ከሆነችው ኔዘርላንድ ጋር ይጫወታሉ። የመጀመሪያውን ጨዋታ ሁለት ለሁለት በሆነ አቻ ውጤት ነው ኔዘርላንድ እና ስፔን ያጠናቀቁት ኔዘርላንድ በሜዳዋ ባደረገችው ጨዋታ ማለት ነው። አሁን የመልሱ ጨዋታ ዛሬ ሲደረግ በጣም ተጠባቂ ነው። ስፔን አቻ ውጤቱን ቀልብሳ ወደ ግማሽ ፍጻሜ ታልፋለች ወይስ ደግሞ ኔዘርላንድ ከሜዳ ውጭ የተሻለ ውጤት ይዛ ትወጣለች? በጣም የሚጠበቅ ነው። የእነዚህ ጨዋታ አሸናፊዎች እንግዲህ በኔሽንስ ሊግ ግማሽ ፍጻሜ ላይ ይገናኙና የዘንድሮ ድር አመት የኔሽንስ ሊግ ፍጻሜ ይካሄዳል። የአመቱ ሻምፒዮን ማን ነው የሚለውም የሚለይ ይሆናል ማለት ነው። ይሄ እንግዲህ በኔሽንስ ሊግ ኤ ምድብ ላይ ወይ ደግሞ ላይኛው እርከን ላይ የሚካሄዱ ጨዋታዎች ናቸው። ቢ እርከን ላይም እንዲሁ ዛሬ ተጠባቂ ጨዋታዎች ይደረጋሉ። በተለይ ደግሞ ወደ ላይኛው ወደ ኔሽንስ ሊግ ኤ ለማደግ የሚጫወቱ ቡድኖች አሉ። እንዲሁም ደግሞ ወደ ታችኛው ወደ ኔሽንስ ሊግ ሲ ላለመውረድ የሚጫወቱ ቡድኖች አሉ። በዚህ መሰረት ዛሬ ተጠባቂ ጨዋታዎች ይካሄዳሉ። ፕሌይኦፎች ናቸው። እነዚህም ሀንጋሪ ከቱርክ ጋር የሚያደርጉት ጨዋታ ይጠበቃል። ቱርክ የመጀመሪያውን ጨዋታዋን ሶስት ለአንድ አሸንፋለች። ስኮትላንድ ከግሪክ ጋር የሚያደርጉት ጨዋታ ይጠበቃል። ስኮትላንድ ከሜዳ ዋታ ግሪክን ማሸነፏ ይታወሳል። ሰርቢያና ኦስትሪያ እንዲሁ አንድ ለአንድ ያጠናቀቁት ጨዋታ ዛሬ መልስ ጨዋታ ይካሄዳል። ቤልጅየም ከዩክሬን ጋር ዛሬ ጨዋታ አሉ። የመጀመሪያውን ጨዋታ ዩክሬን ቤልጅየምን ሶስት ለአንድ በሆነ ውጤት ማሸነፏ የሚታወስ ነው። ጆርጂያ ከአርሜኒያ፣ አይስላንድ ከኮሶቮ፣ ስሎቬኒያ ከስሎቬኪያ፣ አየርላንድ ከቡልጋሪያ የሚያደርጓቸው ጨዋታዎች እነዚህ የኔሽንስ ሊግ ተጠባቂ ጨዋታዎች ናቸው። በአፍሪካም ዛሬ ለዓለም ዋንጫ ማጣሪያ የሚደረጉ ጨዋታዎች አሉ ኤስዋይቲኒ ወይ ደግሞ የቀድሞዋ ኒውዚላንድ ስዋዚላንድ ከማሩሲያን ይጫወታሉ። ኬንያ ከጋቦን ጋር እንዲሁ ዛሬ ጨዋታቸውን ያደርጋሉ። በጣም ተጠባቂ ጨዋታ ነው የኬንያ እና የጋቦን ጨዋታ። ኬንያ አሰልጣኝ ቤኒ ማካርቲን የቀድሞ የማንቸስተር ዩናይትድ አሰልጣኝ ረዳት አሰልጣኝ፣ እንዲሁም ደግሞ የቀድሞ የደቡብ አፍሪካ ኮከብ የብላክበርን ሮቨርስ ተጫዋች ከፖርቱጋል የአውሮፓ ሻምፒዮንስ ሊግን ያሳካው ቤኒ ማካርቲ የኬንያ ብሔራዊ አሰልጣኝ ሆኗል። ዛሬ ታዲያ ማካርቲ ኬንያን እየመራ ከጋቦን ጋር ጨዋታውን ያደርጋል። ይህ እጅግ በጣም የሚጠበቅ ጨዋታ ነው። ውድ ተመልካቾቻችን ተወዳጁ ብስራት ኤፍ ኤም አንድ መቶ አንድ ነጥብ አንድ በተለያዩ ባልደረቡ በተለይ ደግሞ ተጠባቂ የሆኑ የኔሽንስ ሊግ ጨዋታዎችን በቀጥታ ስርጭት ወደ እናንተ እንደሚያደርስ ከወዲሁ ለመጠቆም እንወዳለን። የዛሬው ብስራት ሃይላይታችን ይህንን ይመስል ነበር። ፕሮግራሙን እየመራው ዘውዱ በሬሳ በካሜራ ምህረት መሰለ። አብረን ቆየን። ሳምንት በሌላ ፕሮግራም፣ በሌሎች ጨዋታዎች፣ በሌሎች ጥቁሞች እስክንገናኝ ድረስ ቻለን ሰንበት